ዘቀደመ ተፈጥሮ ይቀድም አእምሮ፣ ዘቀደመ መዊተ ይቀድም አንስኦ። ይህንን ቃል ተናገሩት እና በጣም ደነገጥኩ። ከቅዱስ ያሬድ የድጓ ድርሰት ውስጥ ይህን ያመጡት። ዘቀደመ ተፈጥሮ ይቀድም አእምሮ ማለት ቀድሞ የተፈጠረ ቀድሞ ያውቃል ማለት ነው። አየህ፣ ቀድሞ የተፈጠረ ቀድሞ ያውቃል። ቀድሞ የሞተ ቀድሞ ይነሳል። ቅዱስ ያሬድ በጣም የሚገርም ባህር ነው እሱ እንደምታውቀው እና ይችን ድርሰት ደርሷል። እኔ ወደኛ ነው አምጥች ሳ የነበረው አየህ፣ እዛ ያሉ ፕሮፌሰሮች፣ እዛ ያሉ ዶክተሮች ሁሉ እውቀት እነሱ ጋር አይደለም የጀመረው ቀድሞ ነበር። አዎ፣ ግን ያ የቀደመ የተረሳ የሚመስለው እውቀት ከእነሱ የተሻለ ያውቃል። ቀድሞ ያውቃልና እሱን እውቀት መጠየቅ ነው የሚያስፈልገው እኛ አባት። የሚገርም የህይወት ልክ የህይወት ዘመን አሳይመንት ሊሰጡኝ ነ ገብቷል። አንድ ነገር ያወቅኩ ሲመስለኝ ቀድሜ ምን ተብሎ ነበር ምንድነው የሚነግረኝ፣ የቀደመ እውቀት ትላለሁ። ሪቻርድ ግሪጎሪ ይህን የነገረን እሱ፣ አሁን በሀያኛው ክፍለ ዘመን እንደዚህ ያለ ምሁር ነው። ስለዚህ ዘቀደመ ተፈጥሮ ይቀድም አይምሮ ቀድሞ የተፈጠረ ቀድሞ ያውቃል። ስለዚህ ግእዝ ቀድሞ የነበረ ቋንቋ ነው። ኢቨን ስለ ግእዝ ለመናገርም ቀድሞ የነበሩ ቅኔውን፣ ድጓውን፣ አቋቋሙን፣ ዝማሬውን፣ መዋሥዕቱን የመረመሩ ያጠኑ ምሁራን አሉ። ኦቶሪቲ ያላቸው እነሱ ናቸው መናገር ያለባቸው በጉዳዩ ላይ ለመናገር በስልጣን ለመናገር። እኔ አሁን በጣም መማዝ ነው። አሁን በአሁኑ ሰዓት የተለያየ እውቀት አለን። የተለያየ ነገር ብለው የሚያወሩ ሰዎች፣ በስልጣን የሚያወሩ ሰዎች የምር መጥፎ ነው፣ ነውር ነው። መማር ድፍረትን አለም የሚያስተምሩ በነገራችን ላይ መማር ትሕትናን ነው የሚያስተምሩ መማር የድፍረት ጥግ አይወስድህም። የትምህርት ጥግ ነው የሚወስድህ። ወስዶ ትምህርት ቡያ ውስጥ ነው የሚ በተማርክ ቁጥር ትፈራለህ። የተማሩ ሰዎች ያፍራሉ። ሰብሰብ ለመሰለ እኔ ትምህርት ፈሪ ያደርጋል የሚባለው ግን ለዚህ ነው ማለት ነው። ማለት አትናገር በመልካሙና እሱ ነገር ላይ ያለውን ነገር ለይተን እንትናርገው ምክንያቱም ብዙ ጊዜ ያልተማሩ ሰዎች ደፋሮች ናቸው። በድፍረት የሆነ ነገር ያደርጋሉ። ከዛም የሆነ ነገር ተሳክቶላቸው ሊታይ ይችላል ምናምን እና ብዙ ጊዜ መማር እኮ ፈሪ ያደርጋል ምናምን ሲባል ብዙ በኔጌቲቭ የተወሰደ አይመስልም። እስኪ እሱ ነገር ላይ እስኪ በደንብ ልክ ነህ። በጣም በጣም ትክክል ነው። ይቅርታ አቋርጬ ከሆነ አላቋረጥከኝም። አንተ እኮ ጎበዝ ልጅ ነህ። ደስ የሚለኝ ጥያቄዎች በጣም ከድሮም ጀምሮ ወዳቸዋለሁ። ምን ምን ላይ ጠየቀኝ መሰለህ? ከጠየቀኝ ነገር ሌላ ያልጠየቀኝ ነገር ላይ ጠየቀኝ። በጣም የሚገርም ነገር ነው። ስለ ትምህርት እናውራ አንድ አፍታ። ትምህርት ምንድን ነው? እንትኑም እኮ በኋላ ላይ በትምህርት ይሰጥ አይሰጥ ምናምን የሚባሉ ነገሮችም ተነስቶ ስለነበረ ወደ እሱም መምጣታችን ስለማይቀር ለተመልካቾቻችንም መሰረት አስይዘን እንድንሄድ እባክህ። እኔ ሁልጊዜ ቢወራ ደስ የሚለኝ ትምህርት ምንድን ነው? ትምህርት ማለት ትምህርትን መጀመሪያ ትምህርት በተለይ ኢንፎርማል የሆነ ትምህርት ቤት የምትማረው ትምህርትን እንዴት መማር እንዳለብህ መማር ማለት ነው። ትምህርት ቤት ገባ ማለት ሁሉን ነገር አታቅም። ፕሬቶ ይላል እንደዚህ የዓለም ላይ ያሉ እውቀቶች መተው ጭንቅላት ውስጥ መጎስጎስ አይደለም። ትምህርት ማለት ትምህርት ማለት ትምህርትን እንዴት እንደምትማር ስልቱን ማሳየት ነው። ትምህርትን እንዴት ነው የምትማረው? ለምንድን ነው የምትማረው? ምንድን ነው የምትማረው ከማን ነው የምትማረው፣ ለምንድን ነው የምትማረው ይሄን ጠንቅቀህ ያወክለታ አንተ ተምርሃል ማለት ነው። ለምሳሌ እኔ ከአባቴ ብዙ ነገር ተምሬያለሁ። እውነት ለመናገር ብዙ ነገር ደግሞ አልተማርኩም። ለምሳሌ አባቴ ይኸውልህ አምስቱ ጽዋቶ ዜማ አየህ ይሄ የምንጫወታቸው ድሮ የምናወራቸውን ነገሮች ስሜት ያየሆንኩ ማውራ ንልህን ነገር ሁሉ ይዛቸዋል ውስጥ እንደመዘገብከው ግራ ገብቶኛል። እና አምስቱ ጸዋትወ ዜማ መምህር ነው ድጓ፣ አቋቋም፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋስት እንደዚህ ቀኔ መምህር ነው። እና ሁልጊዜ እጄን ጠንዞ አስቀምጦ ሊያስተምረኝ ይሞክራል። አልማርም። እኔ ኳስ በጣም ወዳለው ልፊያ ያ ጨዋታ ወዳለሁ እና የለውም እና በቃ እያያዘ እያነቀ የሰጠኝ ትናንሽ ነገሮች አንገበገበኝ። እሱ ካለፈ በኋላ